የዓለም የዲፕሎማት መናኸሪያ የአፍሪካውያን መቀመጫ የሆነች አዲስ አበባ ከተማ ይህንን የሚመጥን የሰላምና ደህንነት ስራዎች ትኩረት ተደርጎ በመሰራቱ መዲናዋ አስተማማኝ ሰላም የሰፈነባት ማድረግ ተችሏል። በእነዚህ ስራዎችም በመዲናዋ የሚከናወኑ አለም አቀፍና አህጉር አቀፍ ሁነቶች እየጨመሩ ስለመምጣታቸው ይጠቀሳል። ከእነዚህ ሁነቶች ባለፈም በርካታ ቁጥር ያለው ህዝብ የሚሳተፍባቸው ህዝባዊ በዓላትን ያለምንም ስጋት የምታስተናግድ አድርጓታል። አምስተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤውን ባካሄደው የአዲስ አበባ ከተማ ምክር ቤትም ይህ ተግባር እውቅና ተችሮታል። ከተማ ሰላምና ደህንነት ዘላቂ በማድረግ በኩል የተገኘው ስኬት ሚስጢሩ ምንድን ነው ሲሉም ከምክር ቤት አባላት ተነስቷል። በመስከረም ወር ለተከበሩት ትልልቅ በዓላት በሰላም መጠናቀቅ የተከፈለውን ዋጋ ያህል ለሚቀጥሉት በዓላት በሰላማዊ እንቅስቃሴ እንዲያልፍ የበለጠ ለከተማዋ ድምቀት ሆኖ እንዲያገለግል ምን አስበዋል? ይህንን ምስል እንዴት አገኘነው? በዚች ብቻ አጭር ማብራሪያ እንዲሰጡኝ። ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመዲናዋ ለተስተናገዱ ሁነቶች በስኬት መጠናቀቅ የጸጥታ መዋቅሩና ህዝቡ ተባብሮ መስራቱ መሆኑን ተናግረዋል። የአዲስ አበባ ነዋሪዎች ከመንግስት ጋር ተቀራርቦ በመስራት በምናደርጋቸው የውይይት መድረኮች ተልእኮ ይዞ በተግባባንባቸው ጉዳዮች ላይ መፈጸም ላይ በምሳሌነት የሚጠቀስ ህዝብ ነው። በእያንዳንዱ ባደረግናቸው ኩነቶች ህዝብ ያላሳተፍንበት ባለድርሻ አካል ያላሳተፍንበት ብቻችንን የሰራ ነው ምንም ነገር የለም። የከተማዋ አገልግሎት ሰጪ ተቋማት በተለይም ሆቴሎች ለዓለም አቀፍ ጉባኤዎች መሳካት ከፍ ያለ አስተዋጽኦ እንደነበራቸውም ከንቲባ አዳነች በማብራሪያቸው አንስተዋል። ከሆቴልና አገልግሎት ሰጪ ተቋማት ጋር ውይይት አድርገናል። ኮንፈረንስ ቱሪዝምን ለማሳደግ ታሳቢ ባደረገ ስራ ዛሬም ብቻ እንመልከት ከፊታችን ያለውን በተደጋጋሚ የሚፈጠሩትን ኮንፈረንሶች ታሳቢ እናድርግ ስንላቸው፣ ዋጋ እየቀነሱ የምርት ጥራትን እያስተካከሉ ሆቴሎችም ከ30 ፐርሰንት እስከ 50 ፐርሰንት ድረስ ዋጋ ቀንሰው ለዛሬ ብቻ ሳይሆን ለወደፊትም አዲስ አበባ መልሰው መላልሰው መምጣትን እንዲወዱት፣ እንዲፈልጉት አፎርደብል ነው ብለው ደግሞ እንዲያምኑ የማድረግ ስራ ሰርተዋልና ምስጋና ይገባቸዋል። የህዝቡ እንግዳ ተቀባይነት፣ የጸጥታ መዋቅሩ የተቀናጀ የጸጥታ ስራ መዲናዋን የኮንፈረንስ ቱሪዝም የስበት ማዕከል እንዲትሆን አስችሏል ያሉ ደግሞ በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው። ከተማችን እየተለወጠ እየተቀየረ መምጣት በመቻሉ ገጽታውም እየተቀየረ የአኗኗር ዘይቤውም እየተቀየረ ትርክቱም እየተቀየረ በመምጣቱ በባለፈው አመት ብቻ እንኳን መቶ ሀምሳ በላይ ዓለም አቀፍ ኮንፈረንሶች የተደረጉበትና ና ከተማችን የቱሪዝም ኮንፈረንስ መዳረሻ መሆን እየቻለ ያለበት ሁኔታ መሆኑን ያመለክታል። ለዚህ ህዝቡ ጨዋ መሆን መቻሉ፣ የሚመጣ እንግዳ በአግባቡ ተቀብሎ ማስተናገድ መቻሉ፣ የጸጥታ ኃይሉ የፖለቲካ አመራሩ ተቀናይቶ መስራት መቻሉ የመጣ ውጤት ነው። የከተማን የከተማዋን ሁለንተና እድገት ለማስቀጠልና ሰላምና ደህንነቷን ዘላቂ ለማድረግም ከተማ አስተዳደሩ ትጋቱን አጠናክሮ እንደሚቀጥልም ነው አቶ ሞገስ የተናገሩት። ለማቀፋዊ እውቅና እያገኘን መሄዳችን ከተማችን እንደዚሁ የዓለም የትኩረት ማዕከል እንዲትሆን አድርጓል ማለት ነው። ስለዚህ ሚስጥሩ ተግቶ መስራት ለፍቶ መስራት የተናገርነውን በቃል የተናገርነውን በተግባር ቀይረን ለህዝቡ አምኔታ የሚያሳድር ስራ መሰራት የመቻሉ ውጤት ስለሆነ ይህን ነገር በቀጣይነትም አጠናክረን የምንሄድበትና ትልቁ ልማችን ጋር መድረስ እስከምንችል ድረስ ትጋታችን ተጠናክሮ መቀጠል ይኖርበታል። በከተማ ለሚከናወኑ ሁነቶች በስኬት መጠናቀቅ የከተማ ነዋሪዎችና ተቋማት ላደረጉ ትብብርና ድጋፍ ምስጋና አቀርቧል።